ጉድበል ጎንደር፣ ዳኒ ግን እንደዚህ ሲያፈራግጠው የነበረ ነገር ምንድን ነው እንዴ? ሰራራ እኮ ከብሩኬ ፊት። አንዳንድ ሰዎች ግን ትዕግስት አታውቁም እንዴ? ሰው ሲታገሳችሁ። ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ያው በሀይሚና በብሩኬ መካከል ያለውን ነገር ታውቃላችሁ። ክፍተቱን ተጠቅመው በጣም ክፍተቱን ሊያሰፉት የመጡ ሰዎች አሉ። በሀይሚና በብሩኬ መካከል ማንም እንዲገባ አንፈቅድም። ስለዚህ ጨረቃዎችን የነካ የለውን በረካ ልንል ይገባል። ዋው ዛሬ ግን ኮሜንታችሁ በጣም ያስደስታል። ብሩኬን እንዳትነካ ብሩኬን እንዳትነካ ረፍ ረፍ ረፍ የሚል ኮሜንት ነበር ያየሁት እና እጅግ በጣም ነው ደስ ያለኝ። ለካ ብሩኬን ስለተናደዳችሁበት ነበረ። እንግዲህ ዳኒሮስ እና ብሩኬ የተገናኙት ለአንድ ነገር ነው። እሱም ያለውን ነገር ለማስረዳት ነው። ብሩኬ ፕራንክ እንዳደረገው ሶሲም ጋር ጓደኛሞች እንደሆኑ ብቻ ለማስረዳት ነበር የሄደው። ነገር ግን እሱ ሆን ብሎ ሊረዳ አልፈለገም ማለት ነው። ይሄ ጭንቅላቱን ደፍኖ ብሩኬን እልክ ውስጥ ማስገባት ወይም ደግሞ ከዛ ላይ የሆነ ነገር እንዲፈጠር ነበረ የፈለገው በጣም ነበር ሲገፋፋው የነበረው ነው። በመጀመሪያ ውድ የጨረቃ ፋሚሊ ቤተሰቦቼ ዳኒሮስ ለምን እንደዚህ እንዳደረገ ታውቃላችሁ? ቀን ላይ ይሄ ዘጠናሽ ምናምን ገብተናል ብሎ ወደ መቶሽ እያለ ፖስቶ ነበረ። ያ ማለት ሆም ብሎ ያው መቶሽ እንዲገባ ነው የፈለገው ሰብስክራይቡ እንዲያድግለት ነው የፈለገው እና እኛ ችግር የለብንም። ማንንም ሰው እናሳድጋለን። ቻናል ከፍታች ውስጥ መጡ ሰብስክራይብ እናደርጋለን። ሰው ሰርቶ ሲለወጥ እኔ በበኩሌ እጅግ በጣም ነው ደስ የሚለኝ፣ የምሬን ነው ሰብስክራይብ ታገኛለው። የጨረቃ ፋሚሊዎች በጣም ጥሩ ናቸው፣ ሰውን ያሳድጋሉ። ነገር ግን ከዚህ ጋር ማወቅ ያለብህ ዳኒሮስ የአንተ መቶ ሺህ ለመግባት ሲባል ብሩኬን በዚህ ደረጃ ዲስ ሪስፔክት እያደረግ አይደለም እሺ። እሱ በስነ ስርዓት እያናገረ ነው የነበረው። አንተ ግን በጣም ነበር ዝቅ ስታደርገው የነበረው ማን ስለሆንክ ነው አንተ። አንተ የሰራኸው ስራ ጽድቅ ሆኖ ነው እንደሚታይ ብሩኬም፣ ካልጋ ላይ ነው ፕራንክ ያደረገው አንተም ካልጋ ላይ ነው ፕራንክ ያደረግከው አይደል እንዴ? እኔ እኮ ፊት ለፊቴ አራት ልጆችን አስቀምጬ ጓደኞቼን እያለ ነበርና አንተ አራት ልጆችን አስቀምጠ ፕራንክ ሰራ አይደለ። ብሩኬ ደግሞ ገና ከኢንትሮ ሲገባ ለሁለት መቶ ሺህ ተከታዮቹ ተናግሮ እንደጀመረ አትርሳ። ነገሩን ላለመረዳት እና ብሩኬን ሚዲያ ላይ ስሙ እንዲጠፋ ስለፈለክ ነው እንደገና ደግሞ በሀይሚና በብሩኬ መካከል ያለውን ክፍተት ለማስፋት ስለፈለክ እንጂ ነገሩ ጠፍቶ አይደለም ላለመረዳትም ፈልገ አይደለም እሺ አንተ ግግ ምትላለ እንዴ ወጣት አይደለ እንዴ አትረዳም ሲጀመር አንተ ራስን ንችላ አውራ መጀመሪያ ሀይሚ ሀይሚ ሀይሚ ልጅቷን ትንስ ልታስብላት ነው እንዲያስር የምጠራት ሀይሚ በራሷ ጭንቅላት የምትመራ ሰውነች አንተም ደግሞ በራስ ጭንቅላት ተመራ ገባ ሀይሜ ያኮረፈችው ምን ሆና ነው? ሀይሜ ተሰምቷታል። ምን አገባ? ስለ ሀይሜ ምንም የሚመለከተ ነገር የለም እኮ። ሀይሜና ብሩኬ እራሳቸው ይተዋወቃሉ፣ ነገ ይታረቃሉ። እኔ እኮ ሰው ሲጣላ አገብጋቢው አጎጓቢው ብዛቱ። አራት ልጆች አስቀምጬ ነው አለ። እና ያው አንተ ደግሞ እንዴት ነው? ካሜራ ፊት ለፊት ብቻችሁን ነበራችሁ እና እንዴት ጓደኞች ምናምን የሉም እያለ ነበረ። ብሩኬ ከሰው ይልቅ ፈጣሪውን ያምናል። ፈጣሪውን አምኖ ሲቀጥል ደግሞ ሀይሚን ከምንም በላይ ስለሚተማመንባት በዚህ ደረጃ አጠረጥርም ብሎ ነው ይሄን ነገር ያደረገው እንጂ ሌላ ነገር አስቦ አይደለም። ሲጀመር ከካሜራ ጀርባ የሆነ ነገር ካደረጉ ማለት ነው ለእናንተ አማክሮ ነው እንዲ የሚያደርጉት? ለአንተ መጥቶ ከካሜራ ጀርባ እንደዚህ ላደርግ ነው ዳኒሮስ ምናም ብሎ አማክሮ ነው እንዲ እንደዛ የሚያደርገው? ምን አይነት መረዳት ነው ይሄ? አንተ ዘለልክ ፈረጥክ፣ ከዚህ ጋር ምንም ነገር አይፈጠርም። ብሩኬን ይሄ ሁሉ ህዝብ ያምነዋል እያልኩ ነው። ሃይሚና ብሩኬ ደግሞ ዛሬ መጠላታቸውን ወይም ደግሞ የሆነ መኮራረፋቸውን አ ነገ ይታረቃሉ። ለምንድን ነው ሰዎች ግን ጥቅመኛ የምንሆነው? ለምንድን ነው የራስን ቻናል ለማሳደግ እሱን እንደዚህ ዝቅ አድርገን ነው? እንዲ አንተ ቻናልን የምታሳድገው እንዴ? ሃይሚን ደግሞ አትጠቀም። በቃ ሃይሚ ሃይሚ አትበል። ራስን ችራ አውራ